አሰላሙ አሌይኩም ወራህመቱላሂ ወበረከቱ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ በአዲስ ቪዲዮ ተመልሻለሁ። እንግዲህ በጠዋት ያው በመንገድ ነው የተመለስኩት። ዛሬ ደግሞ እዚህ ጋር ከጠዋቱ ሀያ ጉዳይ ለአስራ ሁለት ሰዓት ነው እና ዛሬ ወደ ደሴ ብቅ ለማለት አሰብኩና በጠዋት ተነሳው። ያው እንደምታውቁት ከወረባቦ ወደ ሀይቅ አንዳንዴ መኪና ስለማይገኝ በጧት ነበር እዚህ ጋር ማክሰኞ ነው ይሄ ትናንት ማለት ነው ከዛ እንግዲህ ሀገራችንን በዛው ላሳያችሁ ሀገራችንን በአቦል ላሳያችሁ ብዬ ነው ጉዞዬን ቀጠልኩኝ መስጅድ ፎርቃንን እያያችሁት ነው እያለቀ ነው የተወሰነ ፊኒሺንግ ነው የቀረው በዚህ አጋጣሚ መነየት የምትፈልጉ ልጆች ፌስቡክም ላይ በተለያየ ቦታ የመስጅድ ፎርቃን አካውንት አለ የአቅማችሁን መደገፍ ትችላላችሁ ከዛ በኋላ እንግዲህ ወደ አዲሱ መናሃሪያ አካባቢ እየደረስኩኝ ነው እና አዲሱ መናሃሪያ ይሄንን ይመስላል። እንግዲህ መኪና ያስኩኝ እዚህ። በነገራችን ላይ ያው አዲሱ መናሃሪያ ሆናችሁ ሀይቅ ዳር በጣም ቅርብ ነው፣ የሚገርማችሁ ነገር ላይ በጣም ቅርብ ነው። እንደውም ያኔ ብዙም ጠዋትም ስለሆነ ይሄ እንዴት ነው? አየሩም ያን ያክል ስላልነበረ በዛ ነው እንጂ በጣም ቅርብ ነው። ከዛ ውቢቷ ደሴ ይገባል። ያው አንዳንዴ ከቢስቲማ ቀጥታ የሚወጡ ሚኒባሶች አሉ ወደ ደሴ። ከዛ በኋላ በጠዋት ነበረ የገባ ነው ደሴም። ከዛ በኋላ እንደምታዩት ሞሰቡ ምኑ ሲያምር በጣም ነው የሚያምረው። ትንሽ መጨሻና ትንሽዬ ትንሽ የጀበና መግዛት ፈልጌ ነበር። ያው ለዚህ እችን ለመግዛት አይደለም፣ ደሴ እርጉት ሌላ ጉዳይ ነበረኝ። በዛው ጭስን መግዛት አሰብን ፈለግን። እንደምታዩት በጣም ነው፣ በጣም ቆንጆ ነው የወሎ ጭስ። እንግዲህ ደሴ የምትመጡ ፍት ወንድሞቼ፣ ያው ጭስ ሳትገዙ ዳቦ ሳትገዙ ከደሴ እንዳትመለሱ እና ያው ጀበና፣ ትንሽ የማጨሻ ጪስ ምናምን ገዝተን እዚህ ጋር እየተመለስን ነው። በጧት ነው ለመመለስ ያሰብኩት። ብዙ አልቆይም ለልጆችን መቆየት ስላለብኝ። እንደምታዩት ደሴ በጣም ነው ያማረባት። ወላሂ በጣም በጣም እኔ እንጃ ዛሬ ሄዳችሁ ደሴ ሳምንት ስትሄዱ ሌላ ሀገር ነው የምትመስለው እና በጣም እያመረች ነው። ሰላማችንን ብቻ ሀገራችንን ሰላም አላህ ይመልስልን። ከዛ በኋላ እዚህ ጋር ቁርስ በልተን ምናምን ያው እንግዲህ መናኸሪያ ገባን፣ ወደ ሀይቅ ለመምጣት አዲሱ መናኸሪያ ይሄንን ይመስላል እና ያው ቁርስ ስንበላ ምናምን አልቀረጽኩም ሰው ጋር ስለነበርኩኝ ያን ያክል ካሜራ ደግሞ ያው ታውቃላችሁ ላፍ ነው ስልክ፣ መጠንቀቅ አለባችሁ እና ስልኬንም እንዳላስበላ ብዬ ስለምፈራም ያን ያክል ትናለ እምጠነቀቃለሁ። አላህ ይጠብቅን ደግሞ ከመጥፎ ነገር፣ እኛ ስበቡ ማድረስ ነው። አዲሱ መናኸሪያ ገባንና መኪና ይዘን እዚህ ጋር ወደ ሀይቅ እየወጣን ነው። እንግዲህ ደሴን በከፊልም ቢሆን ላሳያችሁ። የምር በጣም ነው የወደድኩት ደሴን። እንጃ ደሴ መኖር እስከምመኝ እና እስኪ ምን ትመክሩኝ አላችሁ? በዚህ አጋጣሚ ብዙ ጊዜ አስባለሁኝ ግን ደግሞ እንዴት ነው በተለይ እናቶች ብትመክሩኝ ደስ ይለኛል። ልጅ አላችሁ ሰዎች እና ማለት ልጅ ይዛችሁ ከምትኖሩበት ከተወለዳችሁበት አካባቢ ራቅ ብላችሁ እዩት። ጋቻ ጀበና አይነች የገዛሁት እና ከተወለዳችሁበት ቦታ ርቃችሁ እናታችሁ ርቃ የምትኖሩ እንዴት ነው? እስኪ እንደው እኔ አሁን ለምሳሌ የምኖረው ውጭ ነበር፣ ከዛ መጣሁኝ። ያወረባቦን አሁን የምኖረው ግን እናቴ በቅርብ ነው። እናትና አባት ያሉት በቅርብ ነው እና ያው እኔ በማይመቼ ሰዓት ወይ መውጣት በምፈልግ ሰዓት፣ አሁን ለምሳሌ የዚህን ቀን ደሴ ስሄድ ትናንት እናቴ መታ ልጆችን እየጠበቀች ነበረ። ቤት የምታግዘኝም በጣም መውዳት እህት ያለሽ፣ እሷንም ለማገዝ እናቴ ቤት ነበረች እና ያው ደሴን እያያችሁ እያሳይኋችሁ እናውራ ብዬ ነው። በዚህ ጉዳይ እና እዚህ የትም ልሄድ እናቴ አለች። በቃ ለምን ገበያ ሂጅ እስከምመጣ ነው የለኝ ካልኳት ትመጣልኛለች። በጣም ነው ማመሰግናት አለ እድሜና ጤና ይስጥልኝ። ለሁላችንም እናቶች እድሜና ጤና ይስጣቸው። እና ግን ራቅ ብላችሁ የምትኖሩ እንዴት ነው ስሜቱ? እንዴት ነው መኖር የሚቻለው? ማለት በቃ ያው ልጅ ይዛችሁ በየሰዓቱ ወታችሁ ስትገቡ እንዴት ነው አያስቸግርም ወይ ምናምን እስኪ ወጣ ብላችሁ የምትኖሩ እናቶች ከተወለዳችሁበት አካባቢ ምከሩኝ እኔ ብዙ ጊዜ አስብና ግን የሚያስጨንቀኝ ጉዳይ አብዛኛውን ይሄ ነው ማለት ልጆችስ ለምሳሌ ገበያ ሄጄ ልምጣ ብል ልጆችን ለማን ጥዬ ብዬ አስባለሁኝና እሱ ስሜቱን ወይም ደግሞ እንዴት እንደሆነ እስኪ ያው ሳዳን ሳዳን ታውቋታላችሁ፣ ሳዳን አሊ የአሊ ባለቤት ኬሚሲዎቹ እና ብዙ ጊዜ ስታነሳ ሰማታለሁ። በቃ እናቴ በቅርብ ስላለች ምናምን ትላለች። እና እኔ እረዳታለሁኝ። እናቴ በቅርብ ስላለች በጣም ብዙ ነገር ትሸፍንልኛለች። እና እዚህ ራሱ ሁኜ የሚረብሽኝ ከሆነ ወይ ስራ ካለኝ እናቴ ጋር ወስጄ ነው እኔ ስራዬን መስራት እንትን እንትንምለው። እና እሱ እሱ ነገር እንዴት እያመቻቻችሁት ነው? እንደው እዚች ነገር ላይ ብቻ ትንሽ ድፍረት አጥቻል እና ደሴችን ትመስላለች። ደሴን የናፈቃችሁ ልጆች ደሴን እንዴት አያችኋት? በጣም እያደገች ነው። ማሻ አላህ ተባረከላ። አላህ ደግሞ ሰላሙን የሀገራችንን ይመለስልንና አላህ ፍቅር ያድለን። ሀይቅም በጣም እያደገች ነው፣ ወረባቡም እንደዛው መንገዱም እየተሰራ ነው። በጣም እየተሰራ ነው ግን ያው ትንሽ ቆየ። እውነት ፈጠን ቢል በዚህ አጋጣሚ እንደው ደስ ይለኛል እኔ ወረባቡ ከሀይቅ ጭፍራ መንገድ ቢሰራ እና ቶሎ ሀገራችን እንትን ብትል ደስ ይለኛል። ይምር ያው መኪናው እዚህ ይሄን የሚረዳው ሰው እዚህ የሚኖር ሰው ነው እና ትንሽ አስቸጋሪ ነው እና ያው አሁን ድሮ ድሮ መኪና የሚጠፋው በነገራችን ላይ አብዛኛውን ከቢስቲማ ደሴ ምናምን ነበርም። አሁን ደግሞ ከሀይቅ ደሴ ቤንዚንም ስለተወደደ ምናምን፣ እንዴት ነው በሰልፍ ነው። በቃ ልነግራችሁ አልችልም። እንደው አንዳንድ ነገር ቢስተካከሉ አሪፍ ነው ባይ ነኝ። ኢንሻላህ፣ ግን እድሜና ጤና ካለ የማይስተካከል ነገር የለም። እንግዲህ ደሴ እንዲህ እንዲህ እያልን ነው እና እስኪ ደሴ ነው የናፈቃችሁ ቪዲዮውን ላይክሽር ሼር ሰብስክራይብ አድርጉት በነገራችን ላይ የምሰራላችሁ ቪዲዮ ካለ ኮሜንት ላይ ጻፉልኝ እላችኋለሁኝ እንዲህ እንዲህ እያልን እንግዲህ ደሴ እዚህ ባምቦ አካባቢ የደረስን ነው ከዛ ያ እንዴት ልበላችሁ ብቻ በጣም እኔ እንጃ ደሴን እየወደድኳት ነው። በጣም እወዳታለሁ፣ ግን ለመኖር እያሰብኩ ነው። ልጆቼ ጋር እዛ ሂጄ ለመኖር ውስጤ ያስባል። ግን ደግሞ ብድግ ብዬ መሄድ ትንሽ ከባድ ነው። ልጆች አሉኝ ምናምን እዚህ ቤቴ ምናምን እዚሁ ነው። ስለዛ ትንሽ ማመቻቸት ያለባቸው ነገሮች ግድ አሉ። ግን ደግሞ እንዴት እንደ ልጆቻችሁን ከቤተሰብ ራቅ ብላችሁ እንዴት እንደምትኖሩ ምናምን ያው አጋዥ ምናምን ልትሉኝ ትችላላችሁ። እሱ ሳይሆን ይሄ በቃ እኔ አሁን እቤት እህቴ ያለች የምታግዘኝ፣ ግን እሷ ብትኖርልኝ በጣም ደስ ይለኛል። ግን አረብ ሀገር የመሄድ እቅድ ስላላት እሷ ነው እንጂ በቃ እህቴ የእናቴ ልጅ እህቴ እንደ እህቴ ነው የምወዳት እና በጣም ነው ማምናት፣ ለልጆችም ከምንም በላይ ግን ደግሞ እሷ አረብ ሀገር ስለምትሄድ ብቻ ሌላ ሰው አምኜ ልጆችንም መተው ካለው ነገር አንጻር ትንሽ ከብደኛል። ያው እናቴ ወይ ቤተሰብ እንደዚህ የምታቆት የቅርብ ሰው ካልሆነ ከባድ ነው። ብቻ እስኪ እንሻላ አለ ያለው ነው የሚሆነው። እንዲህ እንዲህ እያልን ከደሴ ወጣን እየወጣን ነው ላችኋለሁኝ። አያችኋታ ደሴ እንዴት አያችኋት? እስኪ ኮሜንት ላይ ጻፉ፣ ኮሜንት ላይ ጻፉ። እንዴት ናት? በነገራችን ላይ እዚህ ካሜራው እንደውም ብዙ እንትን አላለም። ፀሐይ ስለነበረ ፊትለፊትም ነበርኩኝ እና ያው እንደምታውቁት ፀሐይ በጣም ፊትለፊታችሁ ከሆነ ካሜራ ያን ያክል ጥራት አይኖረውም። ለዛ ነው ውዶችዬ፣ እንጂ በጣም ነው ያማረባት። የምር የምር በጣም ነው ያማረባት። ከዛ እንደዛ ነበረ። እና እንዲህ እንዲህ እያልን ከዛ በኋላ ወጣን። እንግዲህ መንገዱ ይሄን ይመስላል። በጣም ያምራል። ያው አንዳንድ ቦታ እንትን ቢልም ግን በጣም ነው የሚያምረው ይሄ አረንጓዴነቱ ምናምን። አገራችን ወላይ ውብ ናት እኮ ከምንም በላይ። እዚህ ጋር ሀይቅ ገባን። እንግዲህ ውቤቱ ሀይቅ በጣም እየተሰራሽ ነው። ያው ቲክቶክ ላይ ዩቱብ ላይ ምናምን እንደምታዋት በጣም እየለማሽ ነው ያው በዚህ ወደ መናኸሪያ በዚህኛው መንገድ መግባት አይቻልም። አሁን እየተሰራ ስለሆን በዛኛው መንገድ ገባን። ሀይቅም እንግዲህ ይህን ትመስላለች። በጣም እያማረች ነው ሀይቅም እና ከዛ በኋላ ቤት የገባኝ እንግዲህ ማጤሻዬ ነው ይሁልኝ። በጣም ትንሽ ናት። ለብቻዬ አንዳንዴ ደዘዘና ለማለት ነው የፈለግኳት እችን ትመስላለች። ገዛ ስ የመጣኋቸው ያው ለሌላ ሀጃር ነው የሄድኩት፣ እግር መንገድን ከሄድኩ ብዬ ነው የገዛሁት። በጣም ነው ግን የወደድኳቸው እና እንዴት አያችኋቸው? እንደዚህ በሰርቪስ አቅርቤ ለአንድ ሰው በቃ አያችኋቸው? እንደዚህ ለዚህ ነበር የፈለግኩት። ብቻ በጣም ነው የሚያምሩት፣ በጣም ነው የወደድኳቸው። ከዛ በኋላ ይሄን ዳቦ ለልጆች የገዛው ይሄን ዳቦ እስኪ ገምቱት። እስኪ እስኪ ግምቱን በኮሜንት ጻፉልኝ። በጣም ቆንጆ ጣፋጭ ዳቦ ነው። ያው ለልጆች የትም ህጅ የሆነ ነገር መግዛት አለብኝ። እና ይሄን ይመስል ነበር። ደህና ሁኑልኝ።